ሴት ልጅ ለወንድ ልጅ በፍጹም ማድረግ የሌለባችሁ ሶስት ነገሮች፣ የፈለገ ብታፈክሪው፣ የፈለገ ብቶቹ፣ እነዚህን ሶስት ነገሮች በፍጹም እንዳታደርጉ። ሰላም ፋሚሊ፣ እንዴት ናችሁ? የተወደዳችሁ እና የተከበራችሁ የኤርሚ የዩቱብ ተከታታዮች በሙሉ እንዴት ናችሁልኝ? እንደተለመደው ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም የደወል ምልክቷን ላይ፣ ኮሜንት ላይ የገባችሁ የሚፈልጉትን አስተያየት እየጻፋችሁ ስለ ዩትዩብ ያልገባችሁ አንዳንድ ነገር አስተያየት ካላችሁ ጠይቆኝ መልስላችኋለሁ። ዛሬ ሶስት ወሳኝ ነገር ይዤላችሁ መጥቻለሁ። በተለይ ለሴቶች በቃ በፍቅር ሰዓት ወንድ ልጅ ባፈቀራችሁበት ሰዓት ማድረግ የሌለባችሁ ሶስት ነገሮች፣ በፍጹም እነዚህን ነገር እንዳታደርጉ። የፈለገ መስዋዕትነት ልትከፍሉ ትችላላችሁ። የፈለገ ፍቅራችሁን ለማቆየት ብዙ ነገር ልታደርጉ ትችላላችሁ። እነዚህ ሶስቱን ግን በፍጹም እንዳታደርጉ። አንደኛ የራቁት ፎቶ፣ የራቁት ቪዲዮ በፍጹም ለወንድ ልጅ እንዳትል፣ ህይወታችሁን የሚያመሰቃቅለው። በጊዜው ፍቅር ሆናችሁ በደስታ እየኖራችሁ ምንም ላይ መስልሽ ይችላል፣ ግን ነገ ላይ ይጎዳሻል። ከዛ ከሰውየ ጋር መጣላት ይኖራል። እንደውም አይታችሁ ከሆነ እኔና ሄለን በባላፊው ጉድሽን አወጣለሁ ብዬ በሰራሁት ቪዲዮ ላይ በጣም ብዙ ሰው ሌላ ነገር ጠብቆ ነበረ። በቃ ስምሽ ለመጥፋት ቅርብ ነው የሚሆነው ወንድ ልጅ ባፈቀርሽበት ሰዓት በፍቅር ህይወት ባላችሁ ሰዓት ማድረግ ከሌለብሽ ወሳኝ ነገር አንደኛው የራቁት ቪዲዮ የራቁት ፎቶ በፍጹም እንዳትልኪ። ከከፋው ይክፈው ከቀረ ምጥንቅር ብሎ ገደል ይግባ እንጂ ይህንን በፍጹም እንዳታደርጊ። ነገ ይቆጭሻል። ህይወትሽ ላይ ትልቅ ተጽዕኖ ያሳድርብሻል። ለወንድ ልጅ ማድረግ ከሌለባችሁ ነገሮች አንዱ የራቁት ፎቶ፣ በጥቅሉ ክብርሽን የሚነካ ነገር በፍጹም እንዳታደርጊ። ይሄ አንቺን አይመጥንም። ምክንያቱም ነገ ህይወትሽ ላይ ተጽዕኖ ያሳደርብሻል። ሌላ ህይወት መጀመር አትችይም። ሌላውን ትተሹ ያንን እያስፈራራ ከአንቺ የፈለገውን ብር መቀበል ይችላል። ምክንያቱም አንቺም ለክብርሽ ስትይ የሚከፈለውን መጽዋትነት ትከፍልያለች። ያ ከመሆኑ በፊት ግን ትልቅ ጥንቃቄ ማድረግ ያለብሽ ለምትወጁ ለፍቅረኛሽ በምንም አይነት ነገር ሊሆን ይችላል፣ የራቁት ቪዲዮ፣ የራቁት ፎቶ በጭራሽ በፍጹም መላክ የለብሽም። እንደገና ደግሞ ሁለተኛ ሁለተኛ ገንዘብሽን ለወንድ ልጅ እንዳትቀላቅል። አዎ ደግሜ እላለሁ፣ ገንዘብሽን ለወንድ ልጅ በፍጹም እንዳትቀላቅል። የምትቀላቀይበት መንገድ አለው። ዝም ብለሹ ስለወደድሹ ስላፈቀድሹ አብሮች ስለተኛ ገንዘብሽን በፍጹም እንዳትቀላቅል። የምትቀላቀይበት መንገድ ቤተሰብ አውቆ በቃ ያሰው እገዛ ካስፈለገው እሱም ሽማግሌ ልኮ ተንበርክኮ አግብቶሽ የዛን ሰዓት ችግር የለው ግን ገና ለገና የፍቅር ህይወት ውስጥ ነን አብረን ተኝተናል ብዙ ጊዜ ያሳልፈናል እሱም ማጣት አልፈልግም በፍጹም ገንዘብሽን እንዳትሰጭ ለወንድ ልጅ በፍጹም በቃ ይሄ ሁለተኛው ወሳኝ የሆነ ለሴ ልጅ ከሚጠቅም ነገር ቢኖር ገንዘብሽን እንዳትሰጭ አለቀ በተለይ በስደት ያላችሁ በስደት ዓለም የምትኖሩ እህቶችን ጠንክራችሁ ስራችሁን ስሩ ለወንድ ልጅ ገንዘብ አትስጡ በአሁኑ ሰዓት በአሁን ጊዜ ፍቅራችሁ ሊሆን የሚችለው ገንዘብ ነው። ከሀገር ያስወጣን ብዙ ስቃይ አሳይቶ እዚህ ያደረሰን እኛ ገንዘብ ነው። ስለዚህ ገንዘብ ላይ ትኩረት አድርጉ፣ ቢዝነስ ስሩ፣ በቻላችሁት ይለውጠኛል ብላችሁ ያሰባችሁበትን ስራ ስሩ። ከዛም በተረፈ ለምን ሲጥንቅ ድብና ይልም ለወንድ ልጅ ገንዘብ እንዳሰጡ። በቃ እኔ የወንድምነት ምክሬ ነው። ከከፋችሁም ይክፋችሁ። ይሄ ግልጽና ግልጽ ነው። እኔ እዚህ ጋር መደባበቅ መሻወድ ምናምን አይመቸኝም። በጥቅሉ ለወንድ ልጅ ገንዘብ እንዳሰጡ። ሌላኛው ሶስተኛው ደግሞ ማለት ነው፣ ቤተሰብ ሳያቅ ለመገናኘት እንዳትወስኑ። በቃ ይሄ ደግሞ የመጨረሻው ቤተሰብ ሳያቅ ሽማግሌ ሳይልን ቤተሰቦችሽ ሳይፈቅዱልሽ እናት አባት ሳይፈቅዱ ከወንድ ልጅ ጋር ትገናኝ ያ ሰው የሚፈልግሽ አንቺን ለስሜቱ ለጊዜያዊ ጥቅም እንጂ ለትዳር አይደለም። አንቺን ለትዳር ቢፈልግሽ ቤተሰቦችሽ ጋር ልኩ ሽማግሌ ልኩ በሰርግ ድል ባለ ሰርግ ያገባሽ ነበረ። ለሰርጉ እንኳን አቅሙ ባይችል ጠቅልሎ ወደ ቤቱ ለማኖር ይፈልጋል እንጂ እንደዚህ ንገነ በተለይ ሳኡዲ አረቢያ ላይ ያላችሁ ማለት ነው ቤተሰብ ሳታሳውቁ ወደ እያዛ ምናምን አትውረዱ። በቃ ይሄ ፍቅራችሁን አያቆይም። በነገራችን ላይ የሴት ልጅና የወንድ ልጅ ፍቅር ይለያያል። ወንዶች ፍቅራችን ከመጀመሪያ ነው። ያችን ልጅ እንዳየናት ነው የምናፈቅራት። ልክ ያቺ ልጅ ደግሞ እሷ ደግሞ የዛን ሰዓት አታፈቅርም። ሴቶች ቀስ እያለ ነው ፍቅራቸው በደረጃ በደረጃ በደረጃ እየጨመረ የሚመጣው። የኛ የወንዶች ፍቅር ደግሞ ከመጀመሪያው እየቀነሰ እየቀነሰ እየቀነሰ ነው የሚመጣው። ስለዚህ ለወንድ ልጅ በፍጹም ቤተሰብ ሳያቅ አትውረጅ። ይህም አንድኛው የወንድምነት ምክሬ ነው። ሶስቱን ካደረግሽ ትከበሪያለሽ። አንደኛ የራቁት ፎቶ በፍጹም በፍጹም እንዳትልክ። ለምን ሲት አይለም ለምድብ ድብና የለም ገደል አይገባም። ከፈለገ የራቁት ፎቶ እንዳትልክ እንዳትሸወጅ። ነገ በህይወትሽ ላይ ጥባጥቤ ነው የሚጫወትብሽ፣ ያሰቃይሻል። ያንም ፎቶ ልፖስተው ነው ላወጣው ነው ለከሌል ልክ ነው እንደዚህ ነው እያለ በህይወትሽ ላይ ትልቅ ሚና ነው የሚጫወትብሽ፣ ያሰቃይሻል። እና የራቁት ቪዲዮ በፍጹም ፎቶም ሆነ ቪዲዮ፣ የፈለገ ብታፈቅሩ የፈለገ ብትወጁ። ምክንያቱም ዛሬ አንቺ አላማሽ ላይ አተኩሪ። ጠንካራ ሴቱኝ በራሷ የምትተማመን ሴቱኝ ደግሞ ከምንም በላይ ደግሞ የሚያከብርሽን እና ላንቺ ጊዜ ያለውን ወንድ ምረጭ። የሚያከብርሽ ወንድ የአንችን የራቁት ፎቶ አይፈልግም። ሌላው ቀርቶ ገለጥለጥ ያለ ልብስ ለብሰሽ እንድትታይበት አይፈልግም። ክብርሽን የማይመጥን ወንድ ነው እንደዛ ሆነሽ እንድትታይለት የሚፈልገው። ስለዚህ አንቺ ደግሞ ጠንካራ ሴት ሆነሽ አሳዩ። በራሷ የምትተማመን አክብራ የምትከበር ሴት ሆነሽ አሳዩ። በዛን ሰዓት ትክክለኛ ወንድ ልጅ ወደ ህይወትሽ ይገባል። ገና ለገናው ስላፈቀርኩት እንዳላጣው ብለሽ ሌላ በህይወትሽ ላይ ሚና እየተጫወትሽ ነው። ለነገ ህይወት ውስጥ ጢባ ጥቤ እየተጫወትሽበት ነው። ለነገ ህይወትሽ ያሰጋሻል። ያ ሰው በምን እርግጠኛ ነሽ እንደ ተዋደደችሁት እንደማትታ፣ በፍጹም እንዳታደርጊ። ሁለተኛ ገንዘብሽን አትስጭ። በቃ ገንዘብ የሚባል ለወንድ ልጅ እንዳትሰጡ። ወንድ ልጅ ካገኘ በኋላ ለመሸምጠት ቅርብ የሆነ ፍጥረት ነው። ፍጡር ነን በጥቅሉ ከኔ ጀምሮ። እና ለወንድ ልጅ በፍጹም በፍጹም ገንዘብሽን እንዳትሰጭ። ጀስት ቤተሰብ አውቁ። እዛ ነገር ላይ ደግሞ ገንዘብሽ የሚቀላቀልበት ቦታ ላይ ያንቺ ስም ኖሮ ለምሳሌ ቤት ከሆነ መስራት የምትፈልጉት ሀምሳ ፐርሰንት ያንቺ እንደሆነ ሀምሳ ፐርሰንት የሱ እንደሆነ ካርታው ላይ ከተጻፈልሽ የዛን ጊዜ ቀላቅልለት። ከዛን ውጭ ግን ስም በእኔ ገንዘብ ባንቺ አይሆንም። እንዳሰሚ ገደል ግባ ገደል ግባ ብዩ እመቤቴን፣ የምሬ ነው ለወንድ ልጅ ገንዘብሽን እንዳትቀይጭ። የመጨረሻው ደግሞ በፍጹም በፍጹም ቤተሰብ ሳያት እንዳትገናኝ አሁንም እንጦሮጦች ሲግባ አንቺን የሚወድሽ የሚያፈቅርሽ የሚያከብርሽ ለአንቺ ልዩ ፍቅር ከአንቺ ጋር መኖር ትዳር ከፈለገ የሚያገባሽ የሚያፈቅርሽ ወንድ አንቺን ለማግኘት አይቸኩልም። ስለዚህ ያለብሽ ምንድነው ቤተሰብ አሳውቅሽ። ቤተሰብ አውቆ መደረግ ያለበት ሁሉ ተደርጎ ተንበርክኮ ታገቢኝ ያለሽ ወይ ብሎ ያንን ቃላት ከጠየቀሽ በኋላ ነው ሁሉም ነገር መሆን ያለበት። ከዛም በፊት ግን መንቃፈፍ ወደ ኢጃዛ መሸናከፍ አይቻልም። ገባሻ? አዎ አንቺ ጀግና፣ ጠንካራ በራሷ የምትተማመን ሴት ሆነች ስትገኝ ሁሉም ፈላጊሽ ብዙ ነው። ግን ረክሰሽ ከታየሸው ሁሉም የመጣው እያነሳሽ ሄደው የረከሰ ነገር አንሽው ብዙ ነው እና ይህ በራሷ የምትተማመን ለራሷ ክብር ያላት አክብሮ የምትከበር ሴት ከሆንሽ አንቺ ትክክለኛዋ ሴት ነሽ። ማንም ይፈልግሻል። እንደ ወርቅ ከፍ ብለሽ ትሸጫለሽ፣ ከፍ ብለሽ ዋጋሽ ከፍ ይላል፣ በጥቅሉ ማለት ነው ግን ራሽን የት ነሽ ስትባይ ስትባ የምታፍሪበት ቦታ ላይ አታድርጊው በፍጹም እነዚህ ድርጊቶች ሶስቱ ራሽ ይጎዳሻል አንደኛ በዙሪያሽ ላለ ሰው ብሯ ለሆ እንዳስፈልጋል ሁለተኛ በዙሪያሽ ያለው ሰው እሷ እኮ የራቁት ፎቶ ልካ ስትሸራሞጥ ስትግማማ ብዙ ነገር ትባያለሽ የሚረዳሽ የለም ለፍቅር መጽዋትነት ነው ብለሽ ብታስብም ይሄ መጽዋትነት አይሆንም ምክንያቱም በዙሪያሽ ያለው ሰው አይረዳሽም ሁለተኛ ደግሞ ሳታስፈቅጂ ከቤተሰብ ይጃዛ እንኳን ብትወርጂ ብትገናኝ እንኳን ቤተሰብ ሳታስፈቅድ፣ እሷ መረን የወጣች ክብረ ቢስ ምናምን ብዙ ነገር ትባያለሽ። ስለዚህ አንቺ ጠንካራ ሆነሽ እራሷን የምታስከብር ተከብራ የምታስከብር ልጅ ሆነሽ ጠንክረሽ አሳያቸው። የዛን ሰዓት ወደ አንቺ ህይወት ትክክለኛ ወንድ ይገባል። የሚያከብርሽ የሚወድሽ፣ ንግስቱ የሚያደርግሽ ከአይን ፕሌኑ በላይ የሚሳሳልሽ ትክክለኛ ወንድን ወደ ህይወትሽ ይገባል እና እነኝህን ሶስት ነገሮች ተግብሪያቸው የኒሄት እስከዛም ደግሞ እኔን ሰብስክራይብ ካላደረግሽኝ ሰብስክራይብ አድርጊኝ። እንደዚሁም ላይክ አይዶል ምልክቷን እየተጫናችሁ ኮሜንት ላይ እየገባችሁ የፈለጋችሁን አስተያየት በዚሁ ተያያዥ ምክር እንድመክራችሁ የምትፈልጉ ካላችሁ ደግሞ ኮሜንት ላይ አሳውቁኝ። ኮሜንታችሁን እያወጣው መክራችኋለሁ። እኔ ወንድማችሁ ከጎናችሁ ነኝ። ስደት የወጣ ነው ብር ፍለጋ እንጂ ፍቅር ፍለጋ አይደለም። ፍቅር አላጣንም። ፍቅር ነፍ ነው። ስራ ስሩ። አሁን እኛ እድሜያችን ስራ መስሪያችን ነው። እወዳችኋለሁ ፋሚሊዎች ዘና ሁኑልኝ።